የቢ ቁጥር አፍቃሪዎች ማለት ነው። ቅመሜ ለምን ተናገረች ብሎ ትገዛላችኋለሁ። ቅመሜ ለምን ተናገረች ብሎ የቢ አፍቃሪዎች እየተሳደቡ ነው። ሰው በደንብ በተሳደቡ ከዛ ሰ አጥላቁ ጥያችሁ እጃለሁ ብላለ። ለማንኛውም ወላሂ ጥያችሁ እጃለሁ ባለች እኮ አቤት መልስ እኮ አማ አቦ ከፍ በያንቺ ልጅ የምር ለሌሎችም ደግሞ ማታገኙትን ሰው ያለው ፎቶ ይዛችሁ ወንድሜ ቀ ምትሉት ለዛ ነው መልስ የነገረው እንጂ ለሱ አይደለም። እንደዚህ እኮ ነው የምትለው፣ ወንድሜ ወንድሜ የሃይሚ በጎች ስነ ስርዓታቸው የዛ ወንድሜ ናት እልኩ አ

ማዛ ማለት ነው ወላሂ እንደው እኔ ግርምያ ነ ማለት ነው። አሁን ደቂቃ ሰው ቪዲዮ ደቂቃ በተለቀቀ ሰት እንደው ከሌላ ካ ፈቃ ይሄ ነው ማለት ሴት ጋር አጣምረው ማንጣት ምን ይሉታል። ታያቸው፣ ታያቸው፣ ታያቸው። እነሱ አሁን በጎቹን ታያቸው። ሰላሳ ሁለት ላሞችን ታያቸው። ቁጥር አላቸው እኮ ሰላሳ ሁለት ዳሽ ኢዝ ዜሩ በቃ ታያቸው። እነሱ እነሱም

ዛሬ አነጋገሩ አነጋገሩ ሲያምር! ኢትዮጵያ ሲመጡ እኮ ስልክ እራሱ ጥንጥዬ ስልክ ይዞ መቶ እኮ ነው ያ መዳሜ። በቃ ሥራ ሁሉ ተመችቶ ስልክ ገዝቶ እኮ ነው እንደዚህ የሚሆኑት። ዛሬ ላሮግቶቹ ወይኔ በላቸው። ዛሬ እንደውም የታችኛው ነገርም ጎፍሮ አለ።

ይ ብሩኬ ተሽከረክርብኝ፣ ቅንጭላቴ ላይ እንደዚህ አለችኝ እኮ ብሩኬ እኮ ተሽከረክርብኝ። ሰላም፣ እንዴት ዋላችሁ? አንዱ እግዚአብሔር ይመስገን አሉ። ሰላም፣ አልሀምድሊላሂ እግዚአብሔር የተመሰገነው እንዴት ናችሁ?

አረበ፣ በእግዚአብሔር ትያታይ ምስጢር አታውጪ። እዚህ ጋር ተይ አንቺ ልጅ። እግዚአብሔር ከመቶ ሰው በላይ ኮሜንት ሰጥቶበት አልባይዘው

ፍቅር እኔ አለሁልሽ ኪያ ግሩፕ ላይ ተለቃለች። ወዳ ነው የምትለቀው ያለ ብለዘ ሁልሽንም ግሩፕ ላይ ያሉ ልጆች ስቶሪ ላይ ዛሬ ብሩኬ ማለት ነው። ብሩኬ እንግሊዘኛ ወረቀት የለቀቀው ማለት ነው። ግራ ገብቶኝ፣ የሆነች እንግሊዘኛ የምታወራው ቡታራ ልጅቷ ከእሷ ጋር ኢንስታግራም ላይ ሜንሽን አደረኩት እኮ ለብሩኬ። ምንድን ነው የሚለው ተመስቷል። ሲጀመር ግን ያው ሚስጥር አታውጡባቸው በማለት ነው እንጂ ማዚ ወላሂ ዛሬ በዛ ማሰራእኔ ግራ ገብቶኝ ይሄ ምንድ ነው ብዬ ብሄሩ ደራሱ ጠየኩት እኮ። ስጠይቅ ልጅቷ ያለች፣ እኔ አልገባም ስል አይ ብሩክ፣ ይሄ ምንድ ነው ብዬ ብሩክ፣ ያንተ ምንድ ነው ያልቆ ብዬ ሜሽን አደረኩት ኢንስተግራም ላይ አረብ እግዚአብሔር ብዬ ነገረችን፣ አስረዳችን ታዲያ ከዛ ማእዚ ጥሩ ሊብል ዝም ብዬ ሳስብሽ እግዚአብሔርኛ ይሄ ነው። እልክልሻለሁ፣ ማርያምን እልክልሻለሁ። ማዘር እንዴት ነች? ደህና ናችሁ? ሰላም ነው? እንዴት ነች? ፍቅር እየሄኔ እየሄኔ ፍቅር ደህና ነኝ፣ ደህና ነኝ። እንዴት ነሽ? ጭገራ ፈጅቷል።